ውድ ያድክበራችሁ ተመልካቾች እንግዲህ ትናንት ቃል በገባሁላችሁ መሰረት የዚህ ቤት ሙሉ ምን ያህል ማቴሪያል ወሰደ፣ በብር ደረጃስ ምን ያክል ወሰደ የሚለው ሙሉ መረጃውን እንግዲህ ዛሬ አቀርብላችኋለሁ ባልኩ መሰረት እነሆ ዛሬ እንግዲህ ቤቱም ሙሉ ፊኒሺንጉ እንግዲህ አልቋል። እንደምትመለከቱት አምፖል ነው የሚቀረው ማለት ነው። እንግዲህ ሁሌም እንደምላችሁ አምፖል እንደምርጫችሁና እንደ አቅማችሁ ነው እንግዲህ የሚሆነው። ከአምፖል ውጭ ያለ ሂሳብ እንግዲህ ሙሉውን ዛሬ ወደ እናንተ የማቀርብላችሁ ነው የሚሆነው። ቤቱ እንግዲህ ይህንን ይመስላል። ማሻላ ሳሎንም እንግዲህ ይህን ይመስላል ማለት ነው። ሌላው ዘኮሎ እንግዲህ ትናንት አልተቆረጠም ነበር፣ ዘኮሎም እንደዚህ ተቆራርጧል። ዘኮሎ ምንድን ነው ላላችሁኝ፣ ዘኮሎ ይቺ ከታች የምትመለከቷት ቡኒዋ የተቀባቸው ማለት ነው። ይችን ይዙረዋል ማለት ነው ይሄ ነው ዘኮሎ የሚባለው። እንዲሁም የመቃኑ ጭምረው ዝጋ የምትመለከቱት የመቃን ቀለምና ዘኮሎ ተመሳሳይ ነው የሚሆነው። በዚህ መንገድ እንግዲህ ቤቱ ሙሉ ለሙሉ አልቀዋል ማለት ነው። አሰላሙ አሌይኩም ወረሐመቱላህ በረካቱሁ። ሰላም ደህና ናችሁ? ወደ አብደላ ቤተሰቦች ሁሉ ሰላም፣ ሁሉ መልካም ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ በያላችሁበት ሰላማችሁ ይብዛልኝ። ወደ ተመልካቾች በአሁኑ ሰዓት ጅብሰም ኮርኒስ ማሰራት ላሰባችሁ አራት ክፍል ቤት ግድግዳቻክና እንዲሁም ደግሞ ጅብሰም ኮርኒስ ማሰራት ብናስብ ምን ያህል ብር ይወስዳል የሚለውን እንግዲህ ከዚህ ቤት ላይ የወጡትን ማቴሪያሎችና እንዲሁም በብር ደረጃ ስትወሰደ የሚለውን እንግዲህ ዛሬ የማቀርብላችሁ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዲዮ ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን ማለት ነው። ቤቱ እንግዲህ ማሻላ የልጆች ክፍል ይሄንን ይመስላል። ዲዛይኑ እንግዲህ ትናንት አይታችሁታል። ምናልባት ላላያችሁት ደግሞ ይሄን ይመስላል ማለት ነው። ይህ እንግዲህ ለልጆች መኝታ ክፍል ላይ ያለ ነው። ሌላው ሳሎን እንግዲህ ይሄንን ይመስላል። የግድግዳም የመረጥንላት ከለር ይሄንን ይመስላል። ከለሩስ እንደታያችሁት የቀለሙን የኮርኒሱን ውስ አሰባሳያታችሁ ያው ኮሜንት ላይ አስቀምጡልኝ ማለት ነው። ይሄን ይመስላል እንግዲህ ያለው ነገር። ሌላው ትናንት ያላሳየኋቸው ልችኛዋ እቃ ቤት ነገር አለች እዚህ፣ እሷንም በዚህ መንገድ ተሰርታለች። ይህን ይመስላል እንግዲህ ዲዛይኗ። ያው ጠበብ ያለች ስለሆነች ክፍሏ ሌላ ዲዛይን ለመጠቀም ስለማይመች ይህንን ዲዛይን ተሰጥቷል። እዚህ ጋር የምትመለከቷት ከፍቷ አንዳንድ የመብራት ሲስተሞች ቢበላሹ በዚህ ነው እንግዲህ ወደ ላይ ከፍ ብሎ ወጥቶ የመብራት ዝርጋታዎቹ የሚስተካከሉት ማለት ነው። ስለዚህ ይህን ይመስላል ቤቱ። የቀረው እንደነገርኳችሁ እንግዲህ አምፖል ነው። ሌላው እነዚህ መብሪያና ማጠፊያ ሶኬቶቹ ናቸው ማለት ነው። ሂሳቡን ግን የሶኬትና ማብሪያ ማጥፊያውንም የምነግራችሁ ነው የሚሆነው። ምን ሲቀር ማለት ነው አምፖል ሲቀር ስንት ወሰዴ የሚለውን ስለ አምፖል ያው መግቢያም ላይ ነግሬያችኋለሁ። እንዳቅማችሁ ነው ማለት ነው። በሰላሳም ሺ በሃያም ሺ በአምሳም በመቶም ከዛም በላይ መጠቀም ትችላላችሁ። ዲዛይኑም ያለው ነገር እንግዲህ ቤቱ ላይ መኝታ ክፍሉም ይሄንን ይመስላል። ያው ከስተጋሪው ደግሞ ወጣ ያሉ ዲዛይኖች ናቸው። ዲዛይንነትነት ያሳየኋችሁ ማለት ነው። ወደ ተመልካቾች እንግዲህ ይህን ይመስላል። አሁን ወደ ማቴሪያሉ የምንሄድ ይሆናል ማለት ነው። እያንዳንዱ የምናይ ነው የሚሆነው። ላይ ቀል አደረጋቸው። ቻናሉ ሰብስክራይብ ሳታደርጉ የምትመለከቱ ደግሞ ሰብስክራይብ አድርጉ። ሙሉ መረጃውን የምናይ ነው የሚሆነው አብራች ውድነት የተከበራችሁ ተመልካቾች ወደ ማቴሪያሉ ስንሄድ እንግዲህ ቤቱ መጀመሪያ ግልጽ ይሆንላችሁ ዘንድ እንግዲህ ጭቃው ሙሉ ለሙሉ በሚባል ደረጃ ወርዷል። ጅብሰም በደንብ ነው የጠየቀው ማለት ነው። ይህንን ግልጽ እንዲሆንላችሁ ነው። ለምን ወሰደ ብትሉ ማለት ነው ምክንያቱም ቤቱ የድሮ ቤት ነው፣ የቆየ ነው። ትኩስ ምርግ ሲሆንና የቅርብ የተሰራ ቤት እና እንዲሁም በጣም ለብዙ ጊዜ ለብዙ አመታቶች የቆዩ ቤት አፈሩ ሲነሳ ትንሽ ነገር የሚበቃው እንዲህ ያለ ነው የሚወርደው፣ እና ስለዚህ ይህ ቤት ማቴሪያል በጣም ነው የጠየቀው። ቤቱ ግን እንደምታወት ሙሊቱ ሁሉ የጭቃ ቤት አይመስልም። መጀመሪያ ላይ ቤቱን ብታወት ለማመን ይከብዳ ማለት ነው። ስለዚህ ሙሊቱ እንዲሁ ስታወት ያስታውቃል ማለት ነው። ጠርዝ ላይ የተሰጠው ሙሊት እንደዚህ ስታወት ማለት ነው። ለማንኛውም ወደ ማቴሪያሎቹ ስናሄድ እንግዲህ ለዚህ ቤት ጅብሰም 350 ኪስ ወስዷል። በ280 ብር 98 ሺ ብር ለጅብሰም ወስዷል። ሰጋቱራ 40 ኪስ ወስዷል ይችላል በ400 ብር 16000 ብር እንግዲህ፣ ቤቱም ውሌት ለመጠየቁ በሰጋቱራ ማወቅ ትችላላችሁ። እስከዛሬ እንደዚህ አምስት ክፍል ቤት ሀያ ምናምን እንደዚህ ነው ሲወስድ የነበረው፣ በጣም ወሰደው የሚባል 30 ነበረ ማለት ነው። ስለዚህ ለዚህ ቤት አርባ ወስደዋል ማለት ነው። ስለዚህ የአርባው በአራት መቶ ብር 16000 ብር። ቃጫ 7 ኪሎ ወስዷል በ250 ብር 1750 ብር። ማገር አርባ ማገር በ180 ብር 7200 ብር። ሚስማር 1 ባኮ 850 ብር። ሽቦ ነጭ ሽቦ 6 ኪሎ በ300 ብር 1800 ብር። የመብራት ገመድ እንግዲህ 25 የመብራት ገመድ 2 ቅል በ2700 ብር 5400 ብር 15 3 ቅል በ1700 ብር 5100 ብር አራት ነጥብ። ይሄ እንግዲህ ለምንድን ነው? ለምጣድ የሚሆነው ምናምን እንደዚህ የሚሆነው ማለት ነው። ስለዚህ አራት ነጥብ አርባ ሜትር በስልሳ ብር ሁለት ሺ አራት መቶ ብር። ሌላው የዲሽ ገመድ ነው። የዲሽ ገመድ አንድ ጥቅል ወይም ሀያ ሜትር ማለት ነው፣ ሶስት መቶ ብር። እስካቶላ ሀያ በሀያ ብር አራት መቶ ብር። ኮንዲት ሰላሳ ፍሬ በሰላሳ ብር ዘጠኝ መቶ ብር። ሌላው ሶኬትና ማብሪያ ማጠፊያ ስምንትና ዘጠኝ ጠቅላላ አስራ ሰባት ማለት ነው ሶኬቱም ማብሪያ ማጠፊያውም ሆኖ ስለዚህ ሂሳባቸው በ290 የ17ቱ 4930 ብር ይሆናል። ሌላው እንግዲህ የግድግዳም ቀለም የኮርኒሱም ቀለም አለ። እንግዲህ ከላይ ኮርኒሱም እንዳያችሁት የተለያዩ ቀለሞች አሉ። እነሱን ጨምሮ እንግዲህ የኮርኒሱም የግርግዳውም 16 ጋሎን ወስዷል ዲል ማለት ነው በአንድ ሺ ብር 16 ሺ ብር ሌላው መቀየጫ ነው መቀየጫ ማለት ይህ የምትመለከቱ ኮርኒሱ ላይ የተለያዩ ከለሮችን ለመስጠት ያን 16 ቀለም ይፈድ ያልኳችሁ ዋይት ነው ነጭ ነው ተቀይጦ ነው የተለያዩ ከለሮች የሚመጣው ስለዚህ ለመቀየጫ ወደ አስር መቀየጫ ተጠቅመናል በመቶ ብር አንድ ሺ ብር ለመቀየጫ ብቻ ማለት ነው ሌላው እቃ ማጓጓዣ አለ። ከላይ ጅብሰም እንደዚህ ሰጋቱራ፣ የተለያዩ የተጠቀሱትን ማገር ምናምን እነሱን ማጓጓዣ ጠቀለል ብሎ አስር ሺህ ብር ለእቃ ማጓጓዣ ወስዷል ማለት ነው። ከዚህ በመቀጠል እንግዲህ ምንድነው ነው የሚቀረው የቱርክ ሲልኮት ነው። ቱርኩ እንግዲህ ቀለም እንደዚህ ተቀባብቷል። አሁን ከትንሽ ቀን በኋላ ይቀባል ማለት ነው። ከዚህ ላይ ይደረባል። ያ ማለት ግድግዳውን ማጠብ መወልወል፣ ማጽዳት ያስችላል ማለት ነው። ስለዚህ ቀለም እንግዲህ ብዙ ጊዜ ማብራሪያ ሰጥቻችኋለሁ። እንዲታጠብ ብቻ ሳይሆን አሁን የተቀባውን የምትመለከቱትን ቀለም ለብዙ ጊዜ እንዲቆይ ያደርጋል ማለት ነው። ስለዚህ ብዙ ጥቅሞች አሉት ማለት ነው። እንዲታጠብ ማድረጉ ብቻ ሳይሆን ከታች የሚቀባውንም ቀለም ይጠብቃል ማለት ነው። ስለዚህ ለሱ ፓውደሩም ቀለሙም ሁሉም ሆኖ አስራ ሁለት ሺ ብር ገብቷል አሁን ላይ። ለሱ አስራ ሁለት ሺ ብር ሁሉም እቃዎች ተገዝተዋል። እንግዲህ ቤቱ እንግዲህ ምንድነው የሚቀረው? አሁን አምፖል ነው የሚቀረው። የባለሙያ አለ። የባለሙያ 110 ሺ ብር ነው ሙሉ ፊኒሽንጉ ማለት ነው። ውድ ተመልካቾች ይህን ስንደምረው እንግዲህ 309780 ብር ይመጣል ማለት ነው። ከምንድን ውጭ ከአምፖል ውጭ ማለት ነው። አምፖል እንግዲህ እንደ ፍላጎታችን ነው የሚሆነው በ30 በ20 በ50 በ70 በ100 መጠቀም ትችላላችሁ። እስኮትላይቶች አሉት። እንግዲህ ይህ ቤት እንደ ፍላጎቱ ማድረግ ይችላል ማለት ነው። ስለዚህ እንዲሁ በአማካኝ እኔ የስኮት ላይትም እንዲሁም ደግሞ ቤቱ እንደዚህ ተሰርቶ አምሮ በጣምም ደግሞ የወረደ አምፖል ሳይሆን እስከ አርባ ሺ ብር የሚወስዱ አምፖሎች አሉ ስኮት ላይትን ጨምሮ ማለት ነው እሱም ቢጠቀም ብዬ ጠቅላላ 350 ሺ ብር ለዚህ ቤት የሚያስፈልገው ይሆናል ማለት ነው። አምፖል ከተጨርም ከተጨመረ አሁን እስካለበት ደረጃ ግን ከአምፖል ውጭ 39780 ብር ለዚህ ቤት ይህን ብር ወስዷል ማለት ነው። ውድ ተመልካቾች ይህን ይመስላል እንግዲህ ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤቱ እንደነገርኳችሁ እንግዲህ አራት ክፍል ቤት ነው። የድሮ ቤት ነው። ጭቃው ሙሉ ለሙሉ በሚባል ደረጃ ወርዶ ነው እንግዲህ ግድግዳ ቻክ የተሰራው ጅብሰም። ለዛም ነው የወሰደው ማለት ነው። ቤቱ እንግዲህ ያያችሁትን ይመስላል። ማሻአላ ቆንጆ ሆኗል ማለት ነው። እንግዲህ ሀሳብ አስተያየታቸውን ኮሜንት ላይ ያስቀምጡ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማቸው ይብዛልን። ወሰላሙ አለይኩም ወረህመቱላህ ወበረካቱ